ሰበር ዜና! ጤና ይስጥልኛ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የጥቅምት ስምንት የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ተአምር እየተሰራ ነው በሰማይ ከሶስት በላይ ድሮን እያጓራባቸው በምድር ታንክ መድፍ ዙሃ 3 ተሰማርቶባቸው ከመጤፍ ያልቆጠሩ የምር ወዳጁ ልጆች ከምሽግ ምሽግ እየዘለሉ የአገዛዙን ጦር ሙትና ቁስለኛ እያደረጉት ነው። በወሎ ዛሬም በምርኮ የተያዙ የአገዛዙ ወታደሮች በርካታ ናቸው ተብሏል። ከተሞች በነምር ወዳጁ እጅ ገብተዋል፣ ምሽጎችም ተሰብረዋል። ዝርዝር ይዘንበታል። ወዲህ ደግሞ ጎጃምም ውጊያው እንደቀጠለ ነው። በጎጃም ጥቃት የፈጸሙት የፋኖ ኃይሎች ግምጃ ቤት ከተማን ተቆጣጥረዋል። የአገዛዙ ጥምር ጦር እንደ ጉድ መውደቁም ተነግሯል። ቁስለኛም ተጭኖ ተወስዷል ተብሏል። ዝርዝር ይዘንበታል። በሌላ በኩል ሸዋ ላይም መብረቅ ጥቃት በአይሱዚ ተጭነው ሲሄዱ በነበሩ የአገዛዙ ወታደሮች ላይ ተፈጽሟል። በጥቃቱ የአገዛዙ ወታደር ዶጋመድ መሆኑም ተገልጿል። ዝርዝር ይዘንበታል። ወዲህ ደግሞ የኢትዮጵያ መንግስት ታጣቂዎች ወደ ኤርትራ ለውጊያ መጠጋታቸው ሲነገር የአፋር ታጣቂዎች የመንግስት ወታደሮች ላይ ጥቃት ከፍተዋል ተብለዋል። ዝርዝር ይዘንበታል። በሌላ በኩል የአብይ አህመድ መንግስት የተበደረውን ብድር መክፈል ባለመቻሉም አበዳሪዎች ሀገሪቷን ቅርስ፣ አውሮፕላኖችና መርከቦች ሊወርሱ ይችላሉ ተብለዋል። ዝርዝር ይዘንበታል። ሰላም፣ ጤና ይስጥልኛ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርእስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳዴ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 አመድ ሽዴ ብድር እንዲራዘም አበዳሪዎችን ለማግባባት ያደረጉት ተማጽኖ አሁንም እንዳልተሳካ ተነገረም። የኢትዮጵያ መንግስት አበዳሪዎቹ ብድሩን እንዲያራዝሙለት ቢጠይቅም አበዳሪዎቹ ግን ውድቅ አድርገውታል። አብይ አህመድ በቅርብ በቴሌቪዥን ቀርበው ኢትዮጵያ ሚራኪላዊ እድገት ላይ ነች ሲሎም ተናግሮ ነበር። የአብይ አህመድ ሚራኪላዊ እድገት ምን እንደሚመስል እንመልከት። አንደኛ፣ ዶላር በጥቁር ገበያ ከ180 ብር በላይ በባንኮች ደግሞ ከጉርሻ ጋር ከ158 ብር ሲመነዘሩ ውሏል። በቅርብ ቀን ከ200 ብር እንደሚሻገርም ኢኮኖሚስቶች እየተነበዩ ነው። ሁለተኛ የኢትዮጵያ ብር የዓለም ደካማው ገንዘብ ተብሎ ከነ የመን ጋር ተመድበዋል። ሶስተኛ የኢትዮጵያ የዩሮ ቦንድ አበዳሪዎች በአስገዳጅ ሁኔታ ገንዘባቸውን ለማስመለስ ወስነዋል። ይህም የኢትዮጵያ አውሮፕላኖችን ሳይቀር በያረፉበት ሀገር ተወርሰው እንዳይነሱ እስከማድረግ የደረሰ ብዙ ምስቅልቅል ሊያስከትል የሚችል ውሳኔ ነው። አራተኛ ኢትዮጵያ በአፍሪካ እጅግ ከፍተኛ የኑሮ ውድነት ካለባቸው የአፍሪካ ሀገራት በአንደኝነት የተቀመጠች ሀገርም ሆናለች። አምስተኛ የኢትዮጵያ ዜጎች የድህነት መጠን በየቀኑ በአስደንጋጭ ሁኔታ እየጨመረ ነው። በረሃብ አደጋ የተደቀነባቸው አስርት ሚሊዮኖች የኢትዮጵያ የምግብ እርዳታ የሚሹ መሆናቸውን ዓለም አቀፍ ተቋማትም እየገለጹ ነው። ስድስተኛ ኢትዮጵያውያን ዝቅተኛ ወጪ የሚወጣበትን ዳቦ እንኳን በከፍተኛ ዋጋ ገዝተው የሚጠቀሙ የዓለማችን ቀዳሚዋ ሀገር ነች። ኢትዮጵያ ዳቦ ውድ የሆነባት ቀዳሚዋ ሀገር እንደማለት ነው። ሰባተኛ ኢትዮጵያ ከ72 ከመቶ በላይ የሚሆነው ዜጎቿ በድሃ ድሃ የኑሮ እርከን ውስጥ እንደሚገኝም ሪፖርቶች ጠቁመዋል። ስምንተኛ ኢትዮጵያ ለተከታታይ ሰባት ዓመታት በማያቋርጥ ጦርነት፣ ግጭት ውስጥ በየዕለቱ ዜጎች የሚቀጠፉባት የሚሳደዱባትና ሀብት ንብረታቸው የሚወድሙባት አስፈሪ ሀገር ሆናለች። የአሁኑን ትተነው ባለፈው የሁለት ዓመታት የትግራይ ጦርነት ከደረሰባት ውድመት ለማገገም 44 ሚሊዮን ዶላር የሚያስፈልጋት አሳዛኝ ሀገር ሆናም ትገኛለች። ዘጠነኛ ስርዓት አጥነት ህገወጥ ስደት በአሳሳቢ ሁኔታ ከተንሰራፋባቸው ሀገራት መካከል ቀዳሚዋ ኢትዮጵያ ነች። አስረኛ ሙስናና ኢፍታዊነት በሚታይና በሚዳሰስ መልኩ ተንሰራፍቶ የሚገኝባት ሕግና ስርዓት የለም በሚያስብል ደረጃ የደረሰባት ሀገር ባለስልጣኖቶቿ ባለስልጣኖቶቿ በሙስና የተጨማለቁ መሆናቸውን የአሜሪካ ስቴት ዲፓርትመንት ሪፖርት ሳይቀር ያሳወጀላት ሀገር ናት። እንግዲህ አብይ አህመድ እቺን ኢትዮጵያ ነው አበለጸኳት፣ ሚራክላዊ እድገት፣ ተአምራዊ እድገት አጎናጸፍኳት የሚለው የኢትዮጵያ መንግስት የተበደረውን ዶላር መልስ እየተባለም ይገኛል። ዓለም አቀፍ የፋይናንስ ተቋማት ሰቅዘው ይዘውታል። ኢትዮጵያን በስበት ህግ እያስተዳደሩ ያሉት አብይ አህመድ ኢኮኖሚውን መቀመቅ ውስጥ ከተውታል። ከተማ በማብለጭ ለጭ ሀገር አያድግም። የአብይ አህመድ አስተዳደር ግን አዲስ አበባን አፈራርሶ የሳይክል መንገድ በየመንገዱ ዳር ሳር መትከል፣ አምፖልና ዲም ላይት ማንጠልጠል፣ በየህንፃዎቹ ዲምላይት እንዲጠመጠምባቸው በማድረግ የሀገሪቷን ኢኮኖሚ በማይረቡ ፕሮጀክቶች ላይ ብር በሚያስገኙ ፕሮጀክቶች ላይ በማዋ ተብሏል። ሀገሪቷን መቀመቅ ከቷታል። ይህ ሁሉ ሲደረግም ሚሊዮኖች የንግድ ቦታቸውን ቤታቸውን፣ መኖሪያ ቤታቸውን አተው ነው። ኮሪደር ልማቱ የሀገሪቷን ኢኮኖሚም በልቶታል። ጦርነቱ ደግሞ ዋናውን ድርሻ ይወስዳል። ከዚህ በላይ ደግሞ በኤካ ተራራ የተሸጎረው የጠቅላይ ሚኒስትር አብይ አህመድ ቤተ መንግስት ግንባታም ሌላኛው ተጠቃሽ ነው። ይህ ቤተ መንግስት ወጪው 500 ቢሊዮን ብር ነው ይባል እንጂ በትሪሊዮን የሚቆጠር ብር ይፈጃል አንድ የጀርመን ጋዜጣ ባጠናከረው መረጃም እስከ 10 ቢሊዮን ዶላር ይፈጃልም ብሏል። ቤተ መንግስቱን ለመገንባት ከጣሊያን ድንጋይ ሳይቀር በውጭ ምንዛሬ ተሸምቶ እየተገነባም ይገኛል። ይሄ ቤተ መንግስት የኢትዮጵያ አራት አምስተኛውን ዓመታዊ በጀትም እንደበላው የውስጥ ምንጮቻችን ገልጸዋል። ኢትዮጵያ በድህነት ግንባር ቀደም ሀገር ሆና ሳለች ጠቅላይ ሚኒስተሯ ግን ቅንጡ ቤተ መንግስት እየገነቡ ነው። ነገሩ በጣም አስቂኝ ነው። አይኤምኤፍና የዩሮ ቦንድ የኢትዮጵያን መንግስት ብድርህን መለስ እያሉት ነው። የኢትዮጵያ መንግስት በበኩሉም ብድሬን የሚመለስበት ጊዜ አራዝሙልኝ ብለም የፋይናንስ ተቋማቱ አናራዝምም ብለው ክችች ብለዋል። ይህ ባስ ብሎ የፋይናንስ ተቋማቱ ጉዳዩን ወደ ህግ ለመውሰድ እየተነጋገሩ ነው። የኢትዮጵያ መንግስት የተበደረውን ብድር የማይመልስ ከሆነ የኢትዮጵያ አውሮፕላ አውሮፕላኖች ባረፉበት ሀገር በቁጥጥር ስር ሊውሉ ይችላሉ። እንዲሁም የኢትዮጵያ መርከቦችም በየወደቦቹ በቁጥጥር ስር ሊውሉም ይችላሉ። ሌላው ደግሞ የኢትዮጵያ ቅርሶች ሊወረሱም ይችላሉ። ኢትዮጵያ እጅግ የሚያስደንቁ ቅርሶች አሏት። 99 ቅርስ የያዘችው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ቤተክርስቲያኒቱም ቤተክርስቲያኒቷ በየገዳማቷ ተዝቆ የማያልቅ ውድ ውድ ቅርሶች አሏት። አብይ አህመድ በአቡነ ሳዊሮስ ጋር ሆነው ቅርሱን ሽጠው ብድራቸውን ሊያካክሱበት ይችላሉ። ከዚህ በፊት አራት ኪሎ ቤተ መንግስት ነገስታቶች ከተለያዩ ሀገራት ነገስታቶች የተሰጧቸውን ስጦታዎች አብይ አህመድ ወደ አረብ ኤምሬት ወስደው ሸጠውታል። ቅርሶቹ የት ሄዱ እንዳይባሉ በአርቴፊሻልም ተተክተዋል። አይኤምኤፍ የኢትዮጵያን መንግስት የተበደርከውን ዶላር በፍጥነት መልስ እያለም እያስጨነቀው ሳለም። በሀገር ውስጥ ደግሞ የፋኖ ኃይሎች በጠመንጃም እየገዘገዙት ይገኛሉ። የፋኖ ኃይሎች በሺ የሚቆጠሩ የመከላከያ ሰራዊት አባላትን ማርከው ለዓለም አቀፍ የቀይ መስቀል ድርጅት አስረክበዋል። ዓለም አቀፍ ቀይ መስቀል ይፋኑ ኃይሎችንም አመስግኗል። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። የኢትዮ ኤርትራ ጦርነት ሊጀመር አፋፍ ላይ ነው ተባለም። ወደ አሰብ ከፍተኛ የሆነ ኃይል ተንቀሳቅሷል ነው የተባለው። ሻቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን አስታውቋል። የኤርትራ መንግሥት በዚህ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት እንዳደረገ ቀደም ብሎ ሲወጡ የነበሩ ዘገባዎችም አመላክተዋል። ይኸው ታጣቂ በዚህ አቅጣጫ ከኤርትራ መንግሥት ጋር ለዓመታት ሲፋለም የቆየ ሲሆን በቀድሞው የኢህአዴግ መንግሥት ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኘ ነበር ተብሏል። አሁን ደግሞ አብይ አህመድ እጅጉኑ እየደገፈ ያለው ኃይል ነው። የቀይ ባህርን ዳርቻ ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭኮና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እያንቀሳቀሰ መሆኑን በኤክስ ገጹ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የትራጀ ትጥቅ ያለው መሆኑንም ያሳያል። አሁን ውጊያው የሚጀመር ይሆናል። እነዚህ ታጣቂ ቡድኖች ሙሉ ለሙሉ በአብይ አህመድ የሚደገፉና አብይ አህመድ ጦራቸውን አፋር ድረስ ወርዶም የጎበኘላቸው መሆናቸው ከዚህ በፊት መዘገባችን የሚታወቅ ነው። አሁን ጦሩን እያስጠጋ ነው። አብይ አህመድ ውጊያውን ሊጀምር እያሰበ ይመስላል። ይህ በእንዲህ እንዳለ ደግሞ አፋር ላይ ሌላ ሰብር ዜና ተሰምቷል። የአፋር ኃይሎች በመከላከያ ሰራዊት ላይ ጥቃት ጀምረዋል። ሰሞኑን አፋር ክልል ሰላም አልነበረም። ወጣቱ ሲቃወም ነበር እየሰነበተው። መንግስት በአፋር ክልል በነጌታቸው ረዳ የሚመራ ነፃ መሬት የተባለ ታጣቂ ማስደፈጡ አይዘነጋም። አፋሮች ክልላችንን የጦር ሜዳ ታርጉብን ብለው ተቃውሞ ሲያሰሙ ሰንብተዋል። የነጌታቸው ረዳ ታጣቂ ቡድን ከአፋር ወጥቶ ወደ ዋግምራም ተሻግሯል። ከመከላከያ ሰራዊት ጋር በመሆን ከፋኑ ኃይሎች ጋር እየተዋጋም ይገኛል። አሁን በአፋር ክልል የሚንቀሳቀሰው ከዚህ ቀደም ከወራት በፊት ከፋኑ ጋር አንድነት ለመፈጸም ጥያቄ ያቀረበው ኃይል አጉጉሉ የተባለው ታጣቂ ኃይል በመከላከያ ሰራዊት ላይ ጥቃት አድርሷል። መንግስት አሰብን በጦርነት አስመልሳለሁ ብሎም ወደ ኤርትራ ድንበር ያስጠጋው ኃይል ለመመለስም ተገዷል። የአፋር ኃይሎች መከላከያ ሰራዊቱ ላይ እርምጃ መውሰድ ጀምረዋል። አሁን በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች አልፋለሁ። በቅድሚያ ምሽዋ ላይ ሰበር የድል ዜና ከሸዋ ተራሮች የአባገስጥ ልጆች በአገዛዙ ኃይል ላይ የደፈጣ ጥቃት መፈጸማቸውን ራስ አበበ አረጋይ ክፍለ ጦር አስታወቀ። አሁን ዘግይቶ በደረሰን ሰበር መረጃ ዛሬ ጥቅምት 8 ቀን 2018 ዕለተ ቅዳሜ ከረፋዱ አንድ ሰዓት ላይ በአገዛዞን በራስ ጠባቂ ሰራዊት ላይ የአባገስጥ ልጆች ጀግናው ራስ አበበ አረጋይ ክፍለ ጦር የተሳካ የደፈጣ ጥቃት በመፈጸም በአንድ አይሱዚ መኪና የተጫነ ሰራዊት ሙሉ በሙሉ ከጥቅም ውጭ ማድረ ያደረጋቸውን ክፍለ ጦር አስታውቋል። በሸዋ ጠቅላይ ግዛት ስምራሀቢት አውራጃ እንሳሮና ዋዩ ወረዳ በቅርብ ርቀት ላይ በምትገኘው ወቅሎ ቀበሌ በአላይድ ብርጭቆ ፋብሪካው አካባቢ አፋድ ሸዋ ጠቅላይ ግዛት እዝ ራስ አበበ አረጋይ ክፍለ ጦር ቀኞች አገዛዙን ሰው በላ ወታደር ጭኖ በሚጓዝ አይሱዚ መኪና ላይ ባደረሱት መብረቃዊ ጥቃት ከፍተኛ ጉዳት አድርሰውበታል። የዛሬውን የደፈጣ ጥቃት ለየት የሚያደርገው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግናው ፋን አስጠባቂ፣ ወደ ደብረ ብርሃንና ወደ አዲስ አበባ መገንጠያም አካባቢ ደፈጣ ይዞ ከነበረበት ወደ እንሳሩ ለሚም ከተማ ሲመለስ በክፍለጦሩ ቀኞች የተሳካ የደፈጣ ጥቃት በመፈጸም ወታደሩ ያለበት መኪና ወዲያውኑ ሲገለበጥ በቅጽበት መብረቀ ጥቃት መፈጸሙን ክፍለ ጦሩ አስታውቋል። በዚህም በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሆነዋል። የተረፈ ማግኘት ይከብዳል ሲሉ ነው ያሳወቁት። ወደ ጎጃም አልፋለሁ የበረኸኛው ቀስተ ደመና ብርጌድ በብልጽግና ላይ ከፍተኛ ጥቃት ፈጽሟል። በጀግናዋ በዓለም ፋኖ ትዕግስትና ወዳጄ መሰሎቿም አሰቃቂ ግድያ ልባቸው ተሰብሮ በቁጭትና በብስጭት የሰነበቱት የአፋ ባሃቴሮስ እዝ የቀንጌቴዎፍቴ የንጉስ ስድስተኛ ክፍለ ጦር የበረኸኛው ቀስተ ደመና ብርጌድ ፋኖች ከደብረ ኤልያስ ከተማ ወጣ ብላ በምትገኘው በቀጋ ተቀበለይ በመሸገው የብልጽግና ሰራዊት በጠዋቱ መብረቃዊ ጥቃት በመፈጸም ከፍተኛ ድልን ተቀዳጅተዋል። ከጠዋቱ 12 ሰዓት ላይ በተጀመረው ውጊያ በርካታ የአገዛዙ ወታደሮች እርምጃ ሲወሰድባቸው በደምላሾቹም የቀስተ ደመና ፋኖች ክፉኛ የተመታው የብልጽግና ኃይልም አስከሬኑን ከየጥሻው እስከ አምስት ሰዓት ሲለቃቅም አርፍዷል። በውጊያውም በቁጥር ያልታወቀ በርካታ ቁጥር ያለው አስከሬን ከህዝብ እይታ ሰውሮ በጅምላም ቀብረዋል። አራት አምፑላንስ ከባድ ቁስለኞችም ተጭነው በአምፑላንሱ ከሚገባው በላይ ተጠቅጥቀው ተወስደዋል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆ ጓክ ሳብርጌድና የቡይ ገረመው ሻለቃ የጋራ ግዳጅ በመፈጸም ግምጃ ቤት ከተማን ተቆጣጠሩ። አፋባሃ ምዕራብ አማራ ቴሮስ እዝ ራስ ቢትወደድ መንገሻ አቴ ከምክፍለ ጦር የጓክ ሳብርጌድ ግምጃ ቤት ከቡያ ገረመው ሻለቃ ጋር በፈጸሙት የጋራ ግዳጅ ግምጃ ቤትን በመቆጣጠር የአገዛዙን ቅጥረኛ ፖሊስ እንዲሁም ሚሊሻም አይቀቱ ቅጣት ቀጥተውታል። በተደረገው ውጊያ ከብልጽግና ጋር የእጅ በእጅ ውጊያ በማድረግ ከስድስት በላይ ፖሊስና ሚሊሻ ሲሸኙ በርካታዎች ቁስለኛ በማድረግ ግምጃ ቤት ከተማ ሙሉ በሙሉ በፋኖ ቁጥጥር ስር እንደነበረችና የተገኙ ምርኮችም በርካታ የዝናብ ልብሶች፣ ፓወር ባንኮችና አገዛዙ ሲገለገልበት የነበረው መንቀሳቀሻ ፓትሮልም የፋኖ ኃይሎች መማረካቸውን የጓክሳ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሶናል። የጋራ ጠላትን በጋራ መደምሰስ የጓክሳ ብርጌድ ከቡያ ገረመው ሻለቃ ጋር በመተባበር በብልጽግና ላይ ጠንካራ ክንዳቸውን በማሳረፍ በተላላኪ ባንዳ ፖሊስና ሚሊሻ ላይ ከባድ እርምጃ ወስደዋል፣ ሲል እዙም አስታውቋል። በተላላኪ የአገዛዙ ስርዓት ቅጥረኛ በሚሊሻ ፖሊስና ድማብትናዎች ሲሰቃዩ ሲሰቃዩ የነበሩ ንጹሐን ነዋሪዎችም ፋኖን በደስታ መቀበላቸውን የእዙ ኮሚኒኬሽን ቃል አቀባይ ተናግሯል። አሁን በቀጥታ ተአምር እየተሰራበት ወዳለው ወደ ወሎ ግንባር አልፋሉ በአፋባሃ ምስራቅ አማራ ቀጠና ሚሊክ እዝ ልጅ ኢያሱ ኮር ስር ከሚገኙ ከራምቦ ክፍለ ጦር ከራሳሌ ክፍለ ጦር የተወጣጣ ሃዶች ዛሬ ጥቅምት ስምንት ከንጋት ጀምሮም ውርጌሳ ላይ ባድረጉት ውጊያ የአገዛዙ ወታደሮች ምሽግን በመስበር በርካታ ወታደሮችን መደምሰስ ችለዋል። ከቀናት በፊት ስልታዊ ማፈግፈግ በማድረግ ለቋት የነበረችዋን ውርጌሳ ከተማን በአሁኑ ሰዓት ዳግም በቁጥጥራቸው ስር ማስገባታቸውን ሚዲያችንም ለማረጋገጥ ችለዋል። ናጅሬ ውርጌሳ ከተማ የተለያየ አገዛዙን ጦር አይሆን አድርገውታል። እነደ መላሽ የወርጌሳውን ምሽግ በቦምብና በብሬን ነው የደረመሱት። ሁለት ሰዓት ባልሞላ ኦፕሬሽን ከሃያ በላይ የብልጽግና ወታደሮች ሙትና ቁስለኛም ተደርገዋል። የፋኖ አባላቱ በአሁኑ ሰዓት የብልጽግናን አስከሬን የብልጽግናን ወታደሮች አስከሬን ፀሐይ እንዳይመታውና አሞራ እንዳይበላው በአካባቢው ማህበረሰብ አስተባብረው እያስቀበሩ እንደነበረም የመረጃ ምንጮቻችን ገልጸዋል። ሙትና ቁስለኛ ከተደረጉት በተጨማሪም እንደምትመለከቱት ከ ከ15 በላይ ወታደሮችም በምርኮ ተይዘዋል። በዚህ ውጊያ የመረጃ ምንጫችን ያደረሰን አንድ አስገራሚ መረጃ የአማራ ህዝብ የስነ ልቦና ከፍታን እጅግ ያስደንቃል። ዛሬ ማርፈጃውን የተደመሰሱ የብልጽግና ወታደሮች አስከሬን ናቸው። ፀሐይ እንዳይመታውና የሰማይ አሞራ እንዳይበላው በሚል ፋኖ የአካባቢውን ማህበረሰብ በማስተባበር እያስቀበረ እንደነበረም ገልጾልናል። በእውነቱ በመርህ እንጂ በስሜት የማይነዳም አስተዋይ፣ ሩህሩህ፣ ልከኛ ጀግና ፋኖ ሰራዊት ገንብቷል፣ እንጂ ብልጽግና እንዳደረገው ቢሆን የሚሆነው እጅግ የከፋ ነበር። ከዚህ በተጨማሪም ሌላ ሰበር ዜና እዚህ ወሎ ላይ ተሰምቷል። በ11ኛ እዝ 104ኛ ኮር የ35ኛ ክፍለ ጦር ሰራዊት አገዛዙ ለአማራ ሕዝብ ያለውን ጥላቻ ተፈጻሚ አላደርግም በሚል አምባሰል ላይ እንደምትመለከቱት በሰልፍ እጁን ለፋኖ እየሰጠ ነው። የክፍለጦር ጦር አመራሮች ሰራዊቱ ሲከዳቸው ከጥቂት አጃቢዎቻቸው ጋር በድንጋጤም ወደ ሀይቅ መሸሻቸውም ተነግረዋል። ይህ በእንዲህ እንዳለ በራያ ግንባር ውጊያው ቀጥሏል። መርጦ ማራኪዎቹ እና አባሸበር በድል ላይ ድል እየደረቡ ነው። በራያ ግንባር በላያቸው ላይ የሚርመሰመሰው ሶስት ሰው አልባ አውሮፕላን ከትላንት ጀምሮ ከ19 ጊዜ በላይ የድሮን ጥቃት ተፈጽሞባቸዋል። ከመጤፍ ሳይ ቆጥሮት በላያቸው ላይ የሚያጓራውን አራት ጀኔራል መድፍ፣ እንዲሁም በርካታ ዙ23፣ እንዲሁም ሞርተርና ቢኤምን ከመጤፍ ሳይ ቆጥሮት ከምሽግ ምሽግ እየተወረወሩ ታላቅ ግድል ፈጽመው ውለው አድረዋል። ትንቅንቁ በዚህ ሰዓትም ቀጥሏል። በሰሜን ምስራቅ 49 ክፍለ ጦር ከስታፍ አባላት ምናልባት ከጥቂት ሰራዊት በ በስተቀር ዶጋ ምድ መሆናቸውንም አረጋግጠናል። በተጨማሪም የሪፐብሊካን ጋርድ እያለም ራሱን የሚጠራው ማዘዣ ጣቢያውን አላማት አድርጎ የነበረው ቅልቡ ኮማንዶም በራያ ማሽላ ማሳስር አስክሬኑ እንደ ጎድ ሲነሳ እንደነበረም የመረጃ ምንጮቻችን ገልጸዋል። እናት ጅሬ አሁንም ውጊያ እያደረጉ ነው። በድል ላይ ድል እያደረቡ ነው። አሁን በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች አልፋለሁ። በቅድሚያም የዶቼቬሌን የወሎ ዘገባ እናስቀድማለን። ዶቼቬሌ ባወጣው ዘገባ መሰረት የአማራ ፋኖ ብሔራዊ ኃይል በወሎ በመከላከያ ሰራዊቱ ላይ ከፍተኛ ድልን ተቀዳጅቷል። በርካታ ከተሞችም በፋኖ እጅ ገብተዋል። ዓለም አቀፉ የጀርመን ድምፅ እንደዘገበው የመንግስት ኃይሎች በፋኖ በደረሰባቸው መብረቃዊ ጥቃት ክፉኛም ተጎድተዋል። ዘገባውን አድምጠን እንመለስ። በአማራ ክልል የተለያዩ አካባቢዎች ሰሞኑን በነበሩ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተገለጠ። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ ነዋሪ የሆኑ አንድ የአካባቢው ነዋሪ ጨጨሆ፣ ዘቢ፣ ገረገራና አፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት ለዶችቬሌ ተናግሯል። አሁን ላይ ባለው ሁኔታ የያዘውህን ቦታ ጨጨሆ ዘቢጥ የምትባል ቦታን ይዘህ ገረገራና አፍላቂት ያን ዙሪያ መስመር የያዘው ጀግኖች ልጆቻችን ፋኖዎች ናቸው። የፋኖ ኃይሎች በሰሜን ወሎ ዞን ብቻ ስድስት ወረዳዎችን መቆጣጠራቸውን ደግሞ የጨጮሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለዶቼቬሌ ተናግሯል። ትናንት የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩልመስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸውም አክሏል። በዛ በባለፈው አስራ አንደኛ እዚህ የተበላበት ሙሉ ቦታ ነበረ። ያም ቦታ ለመቆጣጠር በዛ ሲያቀና ምንድን ነው ፋኖዎች ወደኋላ እንደማፈግፈግ አሉለት። ተስቦ ገዥ ቦታ ሲገባ የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም። የቀረው እየፎረጠጠ ወደ ከተማው የገባው የመከላከያ ሰራዊት ቃል አቀባይ ብርጋዴር ጀኔራል ጌትነት አዳነ ስለ ሁኔታው እንዲነግሩን በእጅ ስልካቸው ደውለን ብንጠይቃቸውም ከመንግስት ኮሚኒኬሽን በኩል ካልመጣ መልስ እንደማይሰጡ አሳውቋል። ሌላ የፋኖ ታጣቂ በበኩላቸው በሰሞኑ ውጊያ ሳንቃ ዘቢጥና ዲባላን የመሳሰሉ ቦታዎችን መቆጣጠራቸውን ገልጧል። በፋኖ ቁጥጥር የገቡ ብዙ ወረዳዎች ብዙ ቀበሌዎች አሉ። አሁን ባለው በሰሞኑ በተደረገ ኦፕሬሽን ማለት ነው። ጨጮ፣ ሳንቃ፣ ዘቢጥ፣ ደባላ እና እነዚህም የተመሳሰሉ ቦታዎች ያለበት የእኛ ሀይል ነው የእኛ ፋኑ ሀይሎች ነው ያሉበት። ሰሜን ወሎ ላስታ ብልብላ ነዋሪ የሆኑ ሌላ አንድ ነዋሪ ያሉበትን አካባቢ ለረዥም ጊዜ የፋኖ ኃይሎች እንደተቆጣጠሩ በመግለጥ በሰሞኑ ውጊያ በአካባቢያቸው እንዳልነበር ተናግሯል። ያው አሁን ሰላም ነው። ለዚህ ሁለት ቀን ያክል ጊዜው አሁን ወጣ ገባ ነው። ድሮ ድሮ ቋሚነት ያለው ሰላም የለም። ሰሜን ወሎ ላስታ ብልባላ ያው ትናንት ወደዚህ ወደ ሰሜን ወደ አስከተማ ወደሚባል ወደ ዛ አካባቢ ነበረ አሉ ወደ አገው ምላሽ ነው፣ እዛ ነበረው ትናንት ከሳ በኋል ውጊያ ነበረ። በዛሬ ዕለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ውጊያ እንደነበር ተገልጧል። ስለ ወቅታዊ ሁኔታው ለመጠየቅ የክልሉ የኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው ጋር በተደጋጋሚ በእጅ ስልካቸው ብንደውልም ጥሪያችን ምላሽ አላገኘም። በፋኖ ታጣቂዎች ተያዙ ስለተባሉ ቦታዎችም ሆነ በሰሞነኛ ውጊያ ስለተከሰቱ ጉዳዮች ዶቼቬሌ ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ ማግኘት አልቻለም። ይህ በእንዲህ እንዳለ ከዶቼቬሌ ዘገባዎች ስንወጣም የሰሜን ጎንደር ዞን ዋና አስተዳዳሪ የዲያቆን ሸጎ አጃቢን ጨምሮ በርካታ አገዛዙ ሚሊሻ መከላከያ ሰላም አስከባሪ ሰራዊት ከበየዳ ወረዳ ከጠለምት ወረዳ ከቤተ አማራ ዋግምራ ዞን አበርገሌ ወረዳ ካለ አገዛዙ ጥምር ሰራዊት በየአቅጣጫው በመክዳት እስከ ሙሉ ትጥቃቸው የአፈባሀ ሰሜን አማራ ቀጠና በላይ ዘለቀዝ የራስ አሞራ ውብነ ሶስተኛ ኮር የሰሜን ብርቅዬ ክፍለ ጦርን መቀላቀላቸው ተገለጸ። የክፍለ ጦር ዋና አዛዥ አርበኛ አስፋው ሰርጸ እንዲሁም ምክትል ሰዎቹ አርበኛ አድኖ ደመቀ አቀባበል አድርገውላቸዋል። በአስገራሚ ሁኔታ አመራሩ ጭምር እየከዳም ፋኖን እየተቀላቀለ ነው። በትላንትና ሁለት ቁጭ ከተማ ባይበገሬዎቹ የብልጽግና ኃይል ሲቀጠቅጥ ውለዋል። የአፋባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ አምስተኛ ክፍለ ጦር አይበገሬው ቡሬ ዳሞት ብርጌድ አምስቱ ነበል ባለሻለቆች ዘመነ አሳምነው፣ መርከብ አባይ ሰፊ እንዲሁም ሀረንዛው ዳሞት ፍኖተ ዳሞት ሻለቃና ወንበርማ ብርጌድ በወንበርማ በር እንዲሆም ሶስተኛ ክፍለ ጦር ሞርተር ምድብተኛ በጋራ በመሆን ከጠዋቱ አንድ ሰዓት የጀመረ እስከ ስድስት ሰዓት ድረስ የብልጽግናን ኃይል አይቅጡ ቅጣት ሲቀጡት አርፍደዋል። በዚህም መሰረት ከአምስት በላይ ምሽግ በማስለቀቅ የብልጽግናን ኃይል ሙትና ቁስለኛ በማድረግ ሙሉ በሙሉም በሚባል መልኩ ከደመሰሱት በተጨማሪም ከተማዋን መቆጣጠራቸው ነው የተነገረው። በዚህም መሰረት ከ15 በላይ የብልጽግና ሰራዊት ወደ ላይኛው ሲሸኝ ከአስር በላይ ቁጭ አቦ ቤተክርስቲያን የተቀበሩ ሲሆን አምስቱ ወደ ሶንቶ ተጭነው ተጨነው አሁንም የቀረ ፍለጋ ላይ ናቸው። ከዚህ በተጨማሪም ከሀያ በላይ ቆስለኞች እንዳሉም የአይን ማኞች ገልጸዋል። በስተ መጨረሻ መቋቋም ያቃተው የብልጽግና ኃይል ከቡሬ ብረት ለበስ ፔምፔና በርካታ ኃይል በማምጣት ቀሪውን ኃይል በህይወት ታድጓቸዋል። ይህ በእንዲህ እንዳለ ሰበር ዜና ተሰምቷል። የፋኖ ኃይሎች በሁለት አቅጣጫም ኦሮሚያ ገቡ። የወሎ ፋኖና የሸዋ ፋኖም በኦሮሚያ ክልል ልዩ ኦፕሬሽን ሰርተዋል። ቤታቸው ድረስ መጥቶ ዘግናኝ ግፍ የፈጸመውን ሰራዊት ቤቱም ሄደውለታል። በኦሮሚያ ልዩ ዞን የወለው ፋኖ እንዲሁም በጉንብቹ አዲስ አበባ ፍንጫ ስር የፋኖ ኃይሎች በአገዛዙ ጦር ላይ እሳት አዝንበውበታል። በሁለቱም አካባቢዎች ላይ በሚገኙ የመከላከያ ሰራዊትና የኦሮሚያ ልዩ ኃይል የጋራ ካምፖች ላይ በተመሳሳይ ሰዓት በተወሰደ የአርፒጂ የሞርተርና የድሽቃ ድብድባ በካምፖች ውስጥ የነበሩ የመከላከያ ሰራዊት ከግማሽ በላይ መደምሰሳቸው ሲነገር፣ በጉንብቹ በነበረው ጥቃት የመከላከያ ሻለቃ መሪውን ጨምሮ የልዩ ኃይል አዛዥ ተገድለዋል ተብሏል። በጥቃቱ አራት ፓትሮል መቃጠሉም ሲነገር፣ በሌላ በኩል የኦሮሚያ ልዩ ዞን ውጊያው አሁንም እንደቀጠለ ነው ተብሏል። ውጊያው ሲጠናቀቅ ዝርዝር ይዘንበት እንመለሳል።